አሰላሙ አለይኩም ወራህመቱላሂ ወበረካትሁ። ወደ ቻናል ቤተሰቦች እንደምናላችሁ በያላችሁበት ያለ ሰላምና ዝነት በእናንተ ላይ ይሁን። በዛሬ ፕሮግራማችን የምናየው መጥፎ የሆነ ህልም ስናይ ምንድነው ማድረግ ያለብን የሚለውን እናያለን። አብራችሁ ይቆዩ። ነቢዩ ሰለላሁ አለይሂ ወሰለም እንዲህ ይላሉ። ከእናንተ ውስጥ መጥፎ የሆነ ህልም ያየ ሰው እነዚህን ነገር ያድርግ በአላህ ፈቃድ መጥፎ የሆነው ህልም አይጎዳውም፤ ብለዋል። አንደኛ፣ በግራ ጎን ሶስት ጊዜ ቀለል አድርጎ መተንፈስ። ሁለተኛ፣ አዑዙቢላሂ ሚነ ሸይጧን ረጅም በማለት ከተረገመው ሰይጣን መጠበቅ። ሶስተኛ፣ የተኛንበትን ጎን መቀየር። አራተኛና ዋናው ነገር ያንን ያየነውን መጥፎ ህልም ለማንም ሰው አለመናገር። ይህንን ካደረግን በአላህ ፈቃድ ህልሙ አይጎዳንም። በተጨማሪ ስለ ህልም ፍች ማወቅ ያለባችሁ ነገሮች አሉ። ሁሉም የህልም ፍች ትርጉም የለውም። በሁለተኛ ደግሞ ሁሉም ሰው የሚያየው ህልም ተመሳሳይ ትርጉም የለውም። ሁሉም እንደየግል ህይወቱ እንደ ችግሩ ይለያያል። ለዚህም ምሳሌ ልስጣችሁ። ለምሳሌ አንድ ሰው ንጹሕን ውሃ ሲጠጣ ካይ ሰውየው የታመመ ከሆነ ከበሽታ መዳን ያመለክታል። ሰውየው ድሃ ከሆነ ደግሞ ገንዘብን ያመለክታል። የህልም ፍች ስስ ነው። አንድ አይነት ትርጉም የለውም። ታላቁ የህልም ፍች መሐመድ ኢብኑ ሲሪን ረሂመሁላህ ህልም ሲፈቱ የሰዎችን የግል ሁኔታ አይተው ነበር የሚፈቱላቸው። በእሳቸው ጊዜ ሁለት ሰዎች ተመሳሳይ ህልም አይተው ወደ እሳቸው ህልማቸውን ለማስፈታት ይመጣሉ። ሁለቱም የሚያዩት አዛን ሲያረጉ ነበር። አንደኛው ሌባ ነበር፣ አንደኛው ደግሞ ጻዲቅ ነበር። ሌባውን ምን አሉት? አንተ ሌባ ነህ፣ በቅርቡ ትያዛለህ አሉት። ጻዲቁን ደግሞ አንተ ጻዲቅ ነህ፣ በቅርቡ ሀጅ ታረጋለህ አሉት። ህልማቸው ግን ተመሳሳይ ነበር። ሁለታቸው የሚያዩት በህልማቸው አዛን ሲያረጉ ነበር። የህልም ፍቻቸው ግን የተለያየ ሆነ እናንተ የምትሆኑ የህልም ፍቻችሁ እንደ የግል ህይወታችሁ ይለያያል እኛ የህልም ፈቺዎች አይደለንም ህልም አንፈታም በታላቁ ሊቅ በመሐመድ ብኑ ሲሪን የተፈቱ ህልሞችን ወደ እናንተ እናቀርብላችኋለን እሱን ደግሞ ከግል ህይወታችሁ ጋር በማመዛዘን ትርጉሙን ማወቅ ትችላላችሁ እና ሁላችሁም እንደ የግል ህይወታችሁ የህልም ፍቻችሁም የተለያየ ነው ተመሳሳይ አይሆንም ለምሳሌ አንድ ተማሪና አንድ ነጋዴ አንድን ተመሳሳይ ህልም ቢያዩ ተመሳሳይ የሆነ ትርጉም የለውም። ነጋዴው የሚፈልገው ትርፍ ነው። ተማሪው የሚፈልገው ደግሞ እውቀት ነው። ለዛም ነው የህልም ፍች በጣም ስ ሲሆን ነገር ነው። መጥፎን ህልም ስታዩ መደንገጥ የለባችሁም። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን በሚገባ አድርጉ። መልካም ህልም ስታዩ ደግሞ አላህን አመስግኑ። እንደምታውቁት በኢስላም ህልም በሶስት ይከፈላል። ሩዕያ የሆነ ከአላህ የሆነ አለ። ይህ ትክክለኛ የሆነ ራእይ ነው። ሁለተኛው ደግሞ ከሰይጣን የሆነ ነው። ዝም ብሎ የሰው ልጅ ለማስፈራራት ሆን ተብሎ ከሰይጣን የሚላክ ነው። ሶስተኛው ደግሞ አዲሱ ነፍስ የምንለው ነው። በነፍስያ ወሬ ነው፣ ቀን የሰራነው እንደገና ለሊት የምናወራ ወይም የምናይበት የህልም አይነት ነው። ስለዚህ አንደኛው ብቻ ነው ትክክል እሱም ሩዕያ ነው። እና ብዙ ሰዎች በጣም ይወዛግባሉ። እንት ማለት ጥሩ ፍች ያለው፣ እንት ማለት ጥሩ ፍች የለውም እያሉ። ዋናው ነገር ግን የህልም ፍች እንደሰውየው አላሚና እንደሰውየው የግል ሁኔታ ይለያያል። ልክ ታላቁ ሊቅ መሐመድ ብኑ ሲሪን ረሂመሁላህ እንደፈቱላቸው ሰዎች ሁለቱም ሰዎች ያዩት ተመሳሳይ ህልም ነው። በልማቸው አዛን ሲያረጉ ነው ያዩት። አንደኛው ሌባ ነበር፣ አንደኛው ጻዲቅ ነበር። ሌባውን አንተ ያዛለህ የሚል የህልም ፍጭ ሰጡት። ጻዲቁን ደግሞ አንተ ደግሞ በቅርቡ ሀጅ ታረጋለህ የሚል የህልም ፍጭ ምላሽ ሰጡት። እኛም ብንሆን እንደ የግል ህይወታችን የህልም ፍቻችንም ይለያያል ማለት ነው። እና የህልም ፍጭ ዝም ብሎ እንደዚህ ክረኒ ፍጩ ይሄ ነው የሚባልበት ነገር አይደለም። ሁላችሁም የግል ህይወታችሁን በሚገባ አውቃችሁ ከዛ ጋር ማመዛዘን ያለባችሁ። አላህ የበለጠውን ያውቃል። ወላሁ አለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።